ለማስገነጠር ነው። አሁን ብዙ የመጽሐፍ ቅዱስ እንትኖችን አንስታል። ብዙ እያንዳንዱ እየገባን ክርስቶስ አምላክ እንደሆነ መናገር ከፈለግን ችግር የለውም ካለን ጊዜ ግን መጽሐፍ ቅዱስ ተበላሸ ብለ ካመንክ ለምን እንደ ማስረጃ ታቀርቧለ? ደግሞ የባለፈ ጥያቄን ደግሞ ማለት ነው ከዛ ልተው፣ መቼ ነው የተበላሸው? ማለት የእኛ የህይወት መጽሐፍ ነው ካልን፣ ይህ በጣም አስፈላጊ ጥያቄ ነው ለእኛ እና መቼ ነው የተበላሸው? ለማን ነው ማስረጃ የምታነሳው ለምትለው ለአንተ ነው የምታነሳው። እሱ ለአንተ በውስጡ ላይ ያሉ ነገራቶች ማስረጃ ይሆናሉ። ለምሳሌ ኢየሱስ ክርስቶስ አምላክ ነው ብለህ የምታመን ሰው ነህ አይደል? ማት ነገር ግን ክርስቶስ አምላክ እንዳለው ያስተምራል። ለአምላክ አምላክ ይኖረዋል ብለህ ታምናለህ? ለስጋ አምላክ ይኖረዋል። ለስጋ ሳይሆን ለአምላክ፣ ስለአምላክ ነው እያወራኛለህ። ለአምላክ አምላክ ይኖረዋል? ለአምላክ አምላክ የለውም፣ ለስጋ ግን አምላክ አለው። ለኢየሱስ ክርስቶስ አምላክ ነው አይደለም? ኢየሱስ ክርስቶስ አምላክ ነው። አዎ፣ በባነሳው ወንጌል እንትን ልበል፣ በ በዮሐንስ ወንጌል ምዕራፍ ስምንት አምላክ አለ የለውም? ኢየሱስ ክርስቶስ ኢየሱስ ክርስቶስ። አዎ፣ በስጋ ከመጣ በኋላ አምላክ አለው። የስጋው አምላክ ምክንያቱ የሁሉ ስጋ አምላክ ነው ይላል። ምናምን ምናም ብዬ አልጠየኩም። ኢየሱስ ክርስቶስ የሚባለው አካል አምላክ አለ የለው? ምን ማለት ነው? ይቅርታ፣ እስኪ ጥያቄው ነው ግልጽ። ኢየሱስ ክርስቶስ የሚባለው አካል አምላክ አለ የለው? አዎ፣ ወደ ምድር ከመጣ በኋላ አምላክ አለው። በጣም ጥሩ። ወደ ምድር ሲመጣ ጊዜ በስጋ ብቻ ነው የመጣው? ስጋና መለኮቱ ለቅጽበት እንኳን አልተለያየም አው ለቅጽበት አልተለያየም። አሁን የዛኔ በቅጽበት አልተለያየም ስጋና መለኮት አው ሲናገር የነበረው ስጋ ብቻ ነው ወይስ መለኮትም አብሮት እንደተዋሃደ ነው? መለኮት የተዋሃደው ስጋ ነው። ስለዚህ የዛኔ ስጋና መለኮት በሆነበት ጊዜ ወደ አምላኬ ወደ አምላካቸው አድርጋለ ብሎ አላላለ? አው ብሏል፣ ብሏል። ግን አሁን ከዛ ቀድሞ በፊት ማለት ነው ወደ አባቴና ወደ አባታቸው ይላል። አባት ነው። ይሄን ታምናለ ማለት ነው? ስለዚህ ኢየሱስ ክርስቶስ አምላክ እንዳለው ተናግሯል ማለት ነው። አምላኩ ማን ነው ኢየሱስ ክርስቶስ? እግዚአብሔር አብ። በጣም ስለዚህ፣ አምላክ ይሄ እኮ ምስጢረ ስላሴ አለማወቁን እንጂ ማለት አንድ፣ በዚህ ብቻ በጥያቄ ብቻ ትምህርት ነው የሚያስፈልገው። ምስጢረ ስላሴ የሚባል ነገር መጽሐፍ ቅዱስ ላይ የለም። እንዴት ማለት ስላሴ የሚለው ቃል መጽሐፍ ቅዱስ ላይ አለ? ተውሂድ የሚባል በቁርአን ውስጥ አለ፣ በደንብ አላሳይ ላ ያለው የተውሂድ እንጂ ተውሂድ የሚል ቃል የለም። አለ፣ በደንብ አትቀይር። ስላሴ የሚለው ቃል አለ? የለም፣ ግን ሀሳቡ አለ። ስላሴ የለም፣ ስላሴ የሚል ቃል የለም። ግን የስላሴ ሀሳብ አለ። ስላሴ እኮ ወንድም፣ በጣም ቆይ ቆይ ቆይ ትንሽ እንትን ልበል ስላሴ እኮ ለእኛ መግለጫ እንዲሆን ነው አባቶች በፊት የነበሩ አባቶች ማለት ነው። ከመቶ ዓመት በኋላ ከክርስቶስ በኋላ የመጡ አባቶች ይሄ ሀሳብ ስላሴ ብለን ብንጠራው ለመግለጫ ይመቸናል ወይ ያሉት ነው እንጂ ስላሴ የሚል ቃል በቃሉ መጽሐፍ ቅዱስ ላይ የለም። ይህንን አምናል። አሜን ጌታ ዘመን ሊባርከው፣ የዛሬው ቀን ያርተል ጌታ ሰው። ስለዚህ አምን ታደርጋለ። ሀሳቡ አለ ብለ ያል። ሀሳቡን እንድታስረዳል። ስላሴ ማለት ምን ማለት ነው? ጀምር በጌታ ሰው ስላሴ ማለት አንድ አምላክ እንደሆነ እግዚአብሔር አምላክ አንድ እንደሆነ ይናገራል። ግን ሶስት አካል ያለው አምላክ እንደሆነ ደግሞ ይናገራል። ለምሳሌ መጽሐፍ ቅዱስ አብርሃም ጋር እየተነጋገረ የነበረው እና ከዛ እግዚአብሔር ከእግዚአብሔር ካለ ከሰማይ ይላል። ስለዚህ ሁለት እግዚአብሔር እንዳለ ማለት ነው። ሁለት በአካል ነው። ሁለት ምንለው? ምክንያቱ እግዚአብሔር አንድ ነው፣ ሶስት አካል አለው። እኛ ስለፈለግን ወይም ደግሞ ወደዛ መግባት ስለፈለግን ሳይሆን ግን ራሱ መጽሐፍ ቅዱስ ነው ወደዛ የሚወስድን። አብ ወልድ፣ መንፈስ ቅዱስ አጥምቁ። ምክንያቱ ኢየሱስ ክርስቶስ በአብ በወልድ መንፈስ ቅዱስ ስም አጥምቁ ብሎ በመጨረሻ ማቴዎስ ወንጌል ላይ ይናገራል። ማንንም ነቢያት እንደዛ ብሎ የተናገረ የለም። በሙስሊምም ይሁን በአይሁድም ይሁን ሲመን ፍታ ራስን ቻልና እዚያ አብራራ ስለ ስላሴ ማለት የትኛውም ነቢ ማለት ነው። በክርስትና ዓለም ይሁን በአይሁዶችም ዓለም ይሁን የትኛውም ነቢ ራሱ ከአምላክ ጋር አስተካክሎ እንትን ያለ የለም። ስለዚህ እግዚአብሔር ኢየሱስ ክርስቶስ አብ እንዳልሆነ፣ መንፈስ ቅዱስ እንዳልሆነ ነገራቸው ላይ ይሁን። ለዛ ነው በዮሐንስ ወንጌል ምዕራፍ ስምንት አንተ ራስህን ከእግዚአብሔር ጋር እኩል አድርገሃል እያሉ ነው ሊገድሉት የፈለጉት እንጂ እግዚአብሔር አብ እንዳልሆነ ያውቃሉ። እግዚአብሔር መንፈስ ቅዱስ እንዳልሆነም ያውቃሉ። ስለዚህ ስላሴ የሚል እግዚአብሔር በዚያ መንገድ መገለጥ ፈልጓል። እኛ እኛ ደግሞ በተገለጠልን መልክ እንጂ እኛ እግዚአብሔር ተመራምረን የምናውቀው ነገር የለም። ስላሴ ማለት ባጭሩ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው በመለኮት አንድ በስጋ በአን በአካል ሶስት ብሎ ማለት ነው። በሶስት ስም ስራቸው ሶስት ነው፣ ግን አንድ ነው። ልክ ሰው ለምሳሌ እኔ ማለት ነው። አሁን እዚህ ጋር ከነብያቶች ለመጀመሪያ ጊዜ መለኮት አንድ ነው፣ በአካል ደግሞ ሦስት ነው ብላ አስተማሩ። ማን ነው? ምን ማለት ከነቢያቶች ለመጀመሪያ ጊዜ ስላሴ ነው የሰበከው ነቢይ ማን ነው? አምላክ በመለኮት አንድ ነው፣ በአካል ሶስት ነው ተናገ ሁሉንም ገና ያለን ለምሳሌ እንፍጠር ሲል ስናቸው ያ ነቢይ ነገር ነቢይ በልና ማን ነው? ከነቢያቶች ለመጀመሪያ ጊዜ ስላሴ ነው የሰበከው አምላክ በመለኮት አንድ ነው፣ በአካል ደግሞ ሶስት ነው ብሎ ያስተማረው የመጀመሪያው ነቢይ ማን ነው? እግዚአብሔር ከአንድ በላይ እንደሆነ ግልጽ አልነበረም ያኔ ማለት ነው። ግልጽ አልነበረም፣ ግን ከአንድ በላይ እንደሆነ ግን ይናገሩ ነበር ማለት ነው። ነቢያቶቹ ማለት ነው። እንዳልከው ለምሳሌ ባለፈ ያልከው ነገር ምንድን ነው? እግዚአብሔር ስማ እስራኤል ስማ ስለዚህ ከነቢያቶች አምላክ በመለኮት አንድ ነው፣ በአካል ግን ሶስት ነው። እነርሱም አብ፣ ወልድ፣ መንፈስ ቅዱስ ይባላሉ ብሎ የሰበከ አንድም ነቢይ የለም ማለት ነው። ይጌታ ስ እየሰማኸኝ ነው? አዎ። እሺ፣ ስማ እግዚአብሔር ከአንድ በላይ እንደሆነ ይናገሩ ነበር ነቢያቶቹ። ብዙ ነቢያቶች ተናግረዋል። ከአንድ በላይ ነው አይደለም ጥያቄው፣ ብለው ደግሞ ተናግረዋል ማለት ነው። ለምሳሌ አምላክ አንድ አምላክ አንድ ነው በአካል ሶስት ብሎ የሰበከ የመጀመሪያ ነብይ ማለት ነው ካለ ወደ ጥቅስ ተሰጠናለ እናያዋል። ብዙ ነዎች ጥቅሶቿ። ለምሳሌ ለምሳሌ ማለት ነው ብዙ ማንሳት እንችላለን። ለምሳሌ ዘዳግም ምዕራፍ አራት ቁጥር ስድስት ላይ እስራኤል ሆይ ስማ እግዚአብሔር አምላክህ እግዚአብሔር አንድ ነው ይላል። አሁን እዚህ ለምሳሌ የአይሁድ እንትኖቹ እንኳን ራሳቸው ማለት ነው ለምን የእግዚአብሔር ሰው ስም ሶስት ጊዜ እንደተጠራ አናቅም ነው ያሉት። የእስራኤል ራሳቸው ስኮላሮቹ ማለት ነው በግሪክ በእንትኑ ሲናገር ማለት ነው፣ በዕብራይስጥኛው ሻማ እስራኤል ያህዌ አንድ ኤልሄይኑ ሁለት ያህዌ ብሎ ሶስት ጊዜ የእግዚአብሔር ስም ጠርቶ አሃድ ይላል አንድ ነው። ይህንን ነገር እንኳን ለምን ማለት አያቅም፣ ግን እኛ በክርስቶስ መጥቶ ደግሞ ግልጽ አድርጎናል። የአሁኑ ቃል ትርጉሙ ምንድን ነው? እግዚአብሔር ብሎ የእግዚአብሔር ሰው ስም ሶስት ጊዜ ጠርቶ አንድ ነው ትርጉሙ ምን ማለት ነው? ተርጉምን እስራኤል ሆይ ስማ፣ ጌታ አምላካችን ያህዌ ኤለሀይኑ ያህዌ ይላል። ምንድን ነው ትርጉም የእግዚአብሔር ሰው ስም ነው። ያህዌ የእግዚአብሔር ስም ነው። ኤሎሄኑ ነው ነው። ትርጉሙን ንገረና ያልኩህ ምንድነው ትርጉሙ። ያህዌ ትርጉም የእግዚአብሔር ስም ነው። እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው የሚለው ጥቅስ ነው አይደለ? አዎ አዎ አዎ። ታዲያ ምንድነው እዚህ ሥላሴ ወይ ጌታ እሱ። አይ ማለት በእንትኑን እንመለስና በሶስት ጊዜ ለምን እንደተጠራ ስኮላሮቹ ራሱ አያውቁም። በአማርኛ ሲገልጽ ጌታ አምላክህ ብሎ እንትን ያልፈዋል ግን እንደዛ አይደለም ነው እያልኩኝ ያለሁት። እንደዛ አይደል እስኪ አንተ እያሳየህ እስኪ ያሳየን እስኪ ብራይስ ተናጣና ብብና አስረዳ እስኪ ባይብል ሀባለ ክፈተውና እንትን ልበለ ወይ ቆይ ቆይ ቆይ ቆይ እንትን ልበለ

ሀ ሚዩት ሚዩት አድርገውና፣ እንደዚያ ይሻላል። ቀጥሉይሽ እሽ ወገናችን ማፊ የሁኑ ያመጣኸው ልክፈተውና ላሳያችሁ እኔም ገቢ ነኝ ስራና ከአስር ደቂቃ በኋላ እንትን ሽማ እስራኤል ወይ አሁዌ ሎሂን አሁዌ ካድ የሚለውን ቃል በይዘው ያልሆነ ትርጓሜ ነው የሰጠው። እንደዛ ማለት አይደለም ትርጓሜው፣ ትርጉሙ ራሱ ማለት ነው። ኦኬ ባይብል ሀብ ገብቼ ራሱ እብራይስቶን አሳይክ። ቪዲዮ አልከፈትክም። ቪዲዮ ክፈትና እስቲ እንመልከተው። የከፈትኩኝ ነው ግን አክሰስ የለህም እያለኝ ነው። አክሰስ የለህም እያለ ነው። አልሞላህም እንዴ እኮ እስኪ። አዎ እኔ ኔትወርክ አስቸግሮኝ ነው። ችግር የለውም ኔትወርኩ፣ አዛ አደረገኝ እንጂ እኔም አሁን ከፍትልህ ነበረ። እሺ ችግር የለውም። ጥቅሱ ስለምንለው እስኪ እብራይስጥኛውን እራሳችን እየፈታ ነው እንሂዳ። ሽማ እስራኤሉ ማለት ምን ማለት ነው? ያህዌ ማለት የአምላክ ፕሮፐር ኒም ነው። ያለ እንደ ፕሮፐር ኒም የሚያዝ ኤሎሂኑ ማለት ነው ማለት ነው። ኤሎሂም እሱም አምላክ ማለት ነው። ግን ኤሎሂኑ አምላክ ማለት አ አምላክ ማለት አይደለም። ማርቆስ ወንጌል ማርቆስ ወንጌል ኢየሱስ ክርስቶስ አምጥቶ ኤሎሂኑ የሚለውን ቃል ኩሪዮስ ብሎ ነው ያመጣው። አይደለም ማርቆስ ወንጌል ደግሞ። ስለዚህ የሎሂኑ የሚለው ቃል ጌታ የሚለውን ተክቶ የመጣ ነው። ስለዚህ ያህዌ ሎሂ ነው። ያህዌ እሃድ አለ አሃ ያህዌ የሚለው እዚህ ጋር ምን ነው የሚያሳየው? ሁለተኛ ላይ የተቀመጠው ቀጥታ እኮ ነው። ጌታ አምላካችን አንድ ጌታ ነው። ኦር ደግሞ እንደውም ጥቅሱ ጌታ አምላካችን ተብሎ መተርጎም የለበትም። አምላካችን ያህዌ አንድ ያህዌ ነው ነው፣ ጠቅሶ አንድ ያዌ ነው። ኔትወርኩ እንትን ብለህ ነው? አይ ጠቅሶን ስለማቀው ነው ማውራ ምናልባት አንተ እንትን ካልከው የሚከፍት ሰው ቢኖር መግባት ይችላል። ደግሞ ይሄንን የአይሁዶቹ እንትን ነው እንግዲህ ለእነሱ የተሰጠ ወይም የራሳቸው መጽሐፍ ነው እና የአይሁዶቹ የአይሁድ ኮሜንተሪ ኒያም ትችላ ከአይሁድ ኮሜንተሪ አንድ ማስረጃ ላሁን ለተናገርከው እስቲ አቅርብ እስቲ። አዎ አሁን እኮ አንድ ኮሜንተሪ ሶርስ ስጠኝ፣ እዚሁ ከፍተን እንመልከት። ውስጥ እንደዛ ብሎ የሚፈታ አንድ ሰው ካለ አንድ ሶርስ ስጠኝ። ግን ከክርስቲያን እራሱ ሰጠሃለሁ። ከክርስትና አስተምህሮ ቸርች ፋዘሮ እርሊ የሆኑ ቸርች ፋዘሮችን የምትመለከት በቃ አንድ አንድ ነው እንደውም ኮምፓውንድ ናውን ነው ምናምን ብሎ ነው ትንሽ ወደዚህ ወደዚያ የሚሉት እንጂ አንድነቱ ላይ ምንም ምንትን የለባቸው። ምን ሆነ? አንድ ነው እሱማ። ለዛ እኮ ነው። ግን ለምን ሶስት ጊዜ የአምላክ ስም እንደተጠራ አናውቅም ብለው የጻፉት የእስኮላሮቹ የአይሁዶቹ ኮሜንተሪ ነው። አመጣለን። ቆይ ስም አንድ ኮሜንተሪ ንገረኝና እነዛ እናድርግ ካልሆነ ደግሞ ወደ ቀጣይ ይሄ ሶስት የተጠራ ስለዚህ ያሳያል ካልን አስቸጋሪ። ሳውል ሳውል ሳውል ብሎ አሁን የእንት ላይ ብትመለከት ለምሳሌ ያህል ነው ያመጣሁት ወንድሜ። የእግዚአብሔር እግዚአብሔር ከአንድ በላይ እንደሆነ በኦሪት ይነገር ነበር። ክርስቶስ አንዴ በኋላ ግን ቀድም አላቋረጠህም ብዬ ነው። ማቴ ይቀርሽል እግዚአብሔር ከአንድ በላይ ነው ወይስ አንድ እግዚአብሔር ነው ያለው? ከአንድ በላይ አካል እንዳለው ይነገር ነበር። ይቅርታ ግን ከአንድ በላይ እግዚአብሔር የለም አይደለ? አይ አይ አንድ እግዚአብሔር አንድ ነው በቃ። አይ ከቀደም ጀምሮ ከአንድ በላይ እግዚአብሔር እያልክ ነው። ያ ደግሞ የክርስትና ክርስቲና አሳይ። ይቅርታ የእንትን አማርኛ፣ የኔ ቋንቋ አይደለም። በነገራችን ላይ ለዛ ነው በጣም አማርኛ፣ ይቅርታ። ለዚህ ከአንድ በላይ አካል እንዳለው ማለት ነው። ይቅርታ እሺ፣ ለዛ የሚሰጠን ማስረጃ ሰጠኛለህ።

እግዚአብሔር መንፈስ እንዳለው አምላክ የሚላክ እንዳለ እንዳለ ይናገራል። ኢሳያስ ስድስት ሶስት ኢሳያስ ስልሳ ሶስት ከዘጠኝ እስከ እስከ አስር ኢሳያስ ምዕራፍ አርባ አምስት ቁጥር አስራ ስድስት አምላክ የአንዱ አምላክ በመንፈሱ ልኮኛል ብሎ ነው የሚናገረው። እዚህ ጋር እንደውም ልከውኛል ብለው አማርኛ ላይ ሊያጣሙት ሞክረዋል። ሻላሃኒ ነው እንጂ ሻላሃኑ አይልም፣ እና ሻላሃኒ የሚለው ል አምላክ በመንፈሱ ልኮኛል ነው የሚለው። ዜ ይሄ ስላሴን አርባ ስምንት አስራ ስድስት ስላሴን ያሳያል ብለ ያመጣበት ነገር እኮ አርባ ስምንት አስራ ስድስት አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። በእብራይስጥኛው ግን የምትመለከተው ሻላሃኒ ነው የሚለው፣ ልኮኛል ነው፣ ሻላሁ አይልም። ኔትወርክ ምን እንደሆነ አላውቅም። በጣም እያስቸገረኝ ነው። በሌላ ስልክ መግባት አልቻልኩም። እሺ ወገናችን፣ እሺ ሌላ ሰው ይቀጥል። አይ ቲንክ ወጥቷል። ስራ መግባት አለብኝ ግን ሌላ ጊዜ በሰፊው እናወራለን። አይ እንደዚህ ባልተረጋጋ መፈስናለው በጣም አመሰግናለው ምንድነው የሚባለው? እንደ በጽሙና ስለሰማችሁ በጣም አመሰግናለሁ። ያው በመከባበር ብንናገር በጣም አሪፍ ይሆናል ብዬ አስባለሁ። በጣም አመሰግናለሁ። መልካም ቀን ለሁላችሁ። ነገ ምናልባት ን ያገባለሁ ድጋሜ፣ ኢንሻላ አላህ ካገናኛን እና አላህ ካቆየን እንገናኛለን። አላህ ሂዳዩን መስመር ያሳየ፣ አላህ ሂዳዩን ይስጠለት። በጥሩ በስርዓትና በተሻለ በእውቀት ነው የተወያየ ነው። እናመሰግናለን።